ረጅም ዓመታት የተቆጠረው የሩሲያ አፍሪካ ወዳጅነት ከቅርብ ዓመታት ወዲህ ወዳጅነታቸውን ይበልጥ በሚያጠናክሩ ጉዳዮች ላይ በትኩረት እየሰሩ ይገኛሉ። በተለይም ከመቶ ዓመታት በላይ ወዳጅነታቸው የዘለቀው ኢትዮጵያና ሩሲያ በዲፕሎማሲው መስክ ካላቸው ግንኙነት ባሻገር በጤናው ዘርፍ ላይም ያለው ትብብር ከጊዜ ወደ ጊዜ መጠናከር አሳይቷል። ይኸውም በዛሬው ዕለት የሀገራቱን ወዳጅነት የሚያሳይ ለድንገተኛ የጤና ቀውስ ፈጣን ምላሽ መስጠት የሚያስችል ዘመናዊ ተንቀሳቃሽ ላብራቶሪ ከሩሲያ በኩል ተበርክቷል ችን ለአገራችን በስጦታ መልክ ሰጥተዋል ማለት ነው። እነዚህ ሞባይል ላብራቶሪዎች እንግዲህ በተለያዩ የአፍሪካ ሀገሮች ውስጥ እንደሚታየው አንዳንድ ወረርሽኞች በሚከሰቱበት ጊዜ ላብራቶሪው ወደ ህዝቡ መጠጋት የሚችልበትን አቅም መጨመር ነው ማለት ነው። እንደዚህ አይነት ድጋፎችን ለሌሎች አገሮች ሲያደርጉ እንደቆዩ እንደነበር የመጡት ዴሊጌቶችም የመጡት ተወካዮችም ገልጸዋል። በዛሬው ደግሞ ስብሰባ ከመቶ በላይ የሚሆኑ ተሳታፊዎች ተገኝተው በዚህ አይነት ላብራቶሪ ብቻ ሳይሆን ድገተኛ ወረርሽኞችና ሌላ አይነት ምላሾች ለመስጠት የማሰልጠን ስራ ለሀገር ብቻ ሳይሆን ለአፍሪካም የሚሆን አቅም ከማጎልበት አንጻር የስልጠና አቅም የሚጎለብትበት ነው። ይህ በተለይም ኢትዮጵያ የብሪክስ አባል መሆኗን ተከትሎ ሀገራቱ ከጤና ጋር በተያያዘ ለሚፈጠሩ ችግሮች አፋጣኝ ምላሽ መስጠት ላይ ትብብራቸውን ማጠናከርን ታሳቢ ያደረገም ነው። ከበሽታ መከላከል ቀድሞ ከመተንበይ ከዛም በኋላ ደግሞ የምናደርጋቸውን ምላሾች ከማስተካከል አንጻር ዓለም ላይ የሚሰሩ ስራዎች በተለይም ደግሞ የብሪክስ አባል ሀገራት የሆኑ አገሮች እንዴት አይነት ዝግጅት ያስፈልጋቸዋል በሚል በባለፈው ዓመት በጣም ብዙ ዝግጅቶች ተካሂደው ነበረ። ሌሎች አጀንዳዎችም አሉ። ከጤናው አንጻር ግን ትልቁ አጀንዳ የነበረው በዚህ ላይ የሰዎች ስልጠናዎችን መጨመር ለሀገር ብቻ ሳይሆን ለአፍሪካ፣ ሌሎችም ሀገሮች የሚሆን አቅምን ማጎልበት ከዛ በተጨማሪም ደግሞ እንዲህ የሚቀጥሉ ድጋፎችን ማጠናከር ነበረ። እንደዚህ አይነት ተንቀሳቃሽ ላብራቶሪዎችን ወዳጅ ለሆኑ ሀገራት ነው የምንሰጠው። ላብራቶሪዎች ብቻ ሳይሆን ባለሙያዎችን ጭምር እንዲሰለጥኑ እናደርጋለን። በአፍሪካ የሚከሰቱ በሽታዎችን ቀድሞ መከላከል እንዲቻል በእውቀትም ሆነ በቴክኖሎጂ እገዛ ማድረግን ታሳቢ ያደረገ ነው። በዛሬው ዕለትም ሁለቱ ሀገራት ለድንገተኛ ወረርሽኝና የጤና ቀውስ ፈጣን ምላሽ መስጠት የሚያስችል ስምምነ ት የተፈራረሙ ሲሆን በስምምነቱም ለፈጣን ምላሽ የሚያስፈልጉ ግብአቶችን ከማቅረብ ባሻገርም የዘርፉ ባለሙያዎችን ብቁ የሚያደርግ ስልጠና መስጠትን ትኩረት ያደርጋል። ይህም በሽታ መከላከል፣ ቀድሞ መመርመርና ፈጣን ምላሽ መስጠት ላይ አቅምን ለማሳደግ እገዛ የሚያደርግ ከሀገር ባለፈ ከጎረቤት ሀገራት ጋርም በጋራ ለመስራት እድል የሚሰጡንም ተመላክቷል። የእርስ በርስ ግንኙነት ያጠናከርልናል። አብረን መስራታችን፣ አብረን መከላከላችን፣ አብረን ደግሞ ምላሽ መስጠታችን የአንድ አገር ብቻ ሳይሆን የአህጉር አቀፍ የ የጤና ምላሻችንን የማጠናከር አቅም ይጨምራል ማለት ነው። አግሮምና ስትራና ረሲስ ፌዴራት ኦሽን ወረርሽኝ እና የጤና ቀውስ ድንበር የለሽ ክስተት በመሆኑ ይህ እገዛ እንዲሁም ስልጠና ወሳኝ እንደሆነ እናምናለን። ስልጠናውም የጤና ባለሙያዎችን ለማብቃት የሚረዳ ነው። ራስፕስትራኒኒ ኢንፌክሲ ሚ ኡሜም ኤተ ዴልት። በሌላ በኩልም ለድንገተኛ በሽታዎች ፈጣን ምላሽ መስጠት ላይ የመጀመሪያው የሩሲያ አፍሪካ ፈጣን ምላሽ ሰጪ ቡድኖች ስልጠናና የልምድ ልውውጥ መድረክ በአዲስ አበባ መካሄድ የጀመረ ሲሆን ዛሬን ጨምሮ ለሶስት ቀን በሚቆየው ስልጠና ከ16 የአፍሪካ ሀገራት የተወጣጡ የጤና ባለሙያዎች፣ የዓለም አቀፍ ድርጅቶች እንዲሁም የሩሲያ ጤና ባለሙያዎች እየተሳተፉበት ይገኛሉ። ይህ ስልጠናና የልምድ ልውውጥም ሩሲያ ከአፍሪካ ጋር ያላትን ግንኙነት ይበልጥ በማጠናከር የሚከሰቱ በሽታዎችን መከ ለመከላከል የሚያስችል አቅም መፍጠር ላይ ትልቅ እገዛ እንደሚያደርግም ይታመናል።